ከሰው ልብ ላይ የሚደርሰው ከልብ የወጣ ነገር ነው። ስለዚህ ከልባችን ሐቅ የሆነ የሚሰማንን ያገኘነውን ብቻ እውነተኛ ነገር የመናገር ልምምድ ይኖረን። ውብ ሕይወት መኖር ይገባሻል። ውብ ሕይወት መኖር ይገባሃል። በዓላማ በተስፋና ሕይወትን ወዶ መኖር ይገባሻል፣ ይገባሃል። ጤና ይስጥልኝ ሲሳይ ምህረት ነኝ ዛሬ ከእናንተ ከመጡ ጥያቄዎች ውስጥ አንዱ መልሳለሁ በስቶሪ ቴሊንግ ወይም ደግሞ ታሪክ ነጋሪ ሰው መሆን በኔትወርክ ማርኬቲንግ ምን ማለት ነው የሚል ጥያቄ ተጠይቄያለሁ እና ስቶሪ ቴሊንግ ወይም ደግሞ የታሪክ ነገራ ክህሎትን ወይም ስለ ራስ የማውራት ክህሎትን ማሳደግ በጣም ወሳኝ የሚባል የኔትወርክ ማርኬቲንግ ስኪል ነው። ክህሎት ሊዳብር ከሚገቡ ነገሮች ውስጥ ነው ማለት ነው። ጥሩ ታሪክ ነጋሪ መሆን ምን አይነት ጥቅሞች አሉት? የራስን ታሪክ በደንብ አጉልቶ መናገር ምን አይነት ጥቅሞች አሉት ስንል አንደኛ ስሜት ሰጥቶ እንድናወራ ያደርጋል። ስለሌላ ነገር ስናወራ ስለ ኩባንያው ምርትና አገልግሎት ሌሎች ሰዎች ስላገኙት ነገር ምናምን ስናወራ ስሜት ሊያጥር ይችላል ወይም ሊጠፋ ይችላል የኛን ያህል ስሜት አይሰጥም ስለ ራስ ሲሆን ስለምናቀው መቶ ፐርሰንት እርግጠኛ ስለሆንበት ነገር ማውራት አንደኛ ስሜት ይሰጣል ሁለተኛው ታማኝነት ይጨምራል ስለማናቀው አካል ከማውራት ስለምናቀው ስለ ራሳችን ጥቅም ስላገኘነው ነገር ማውራት እውነተኛ ነገር ማውራት አመኔታን በደንብ ስለሚጨምር እና ሶስተኛውና በጣም ደግሞ ወሳኙ በኔትወርኪንግ ወሳኝ ነገር ማቅለል፣ ቀላል ያደርገዋል ማለት ነው። ሲምፕሊሲቲ በጣም ስለሚፈጥን ስለሚፈጥርልን ቀለል አድርገን መናገር እንድንችል ይጠቅመናል። ስለዚህ አንድ ሰው እንደዚህ ጥቅሞች ካሉት ታሪክ መናገርን በደንብ መለማመድ መቻል አለበት። ታሪክ መናገርን በደንብ ለማመድ የሚጠቅሙ ሁለት ነገሮች፣ አንደኛ ጄኒውን ወይም ደግሞ ሀቀኛ እውነተኛና ቅን የሆነ መረጃ መናገር። እውነተኛ ነገር መናገር እንዲያምርልን ብለን ወይም ደግሞ ሰዎችን እንዲወስኑ ብለን ያልሆነ መረጃ እኛ ልብ ላይ የሌለን ነገር ሌሎች ሰዎች ልብ ላይ እንዲያርፍ መሞከር በጣም ስህተት ነው። አንደኛው ውጤታማ አይሆንም። ውጤታማ ቢሆንም ደግሞ ትክክለኛ ኢቲካልም አይደለም፣ ህጋዊ አካሄድም አይደለም። እንደው ህጋዊነቱና ህጋዊ የሆነና ያልሆነውን ወደ ጎን ብናደርገው እንኳን ቸልተኛ ሰው ቢሆን የሰው ልብ ላይ ማድረስ አይችልም። ከሰው ልብ ላይ የሚደርሰው ከልብ ይወጣ ነገር። ስለዚህ ከልባችን ሀቅ የሆነ የሚሰማንን ያገኘ ነውን ብቻ እውነተኛ ነገር የመናገር ልምምድ ይኖራል። የሚገርማችሁ ትንሽዬ ስንጨምር እውነተኛውን ራሱ ሲበርዘው ስሜታችንን የምንሰጠውን ስሜት ያጠፋብናል። እውነተኛ ባልሆነ ቁጥር እኛ ጋ ኮምፕሊኬትድ ስለሚሆን አእምሯችን ውስጥ ሰዎቹ ጋም የቀለለ ነገር ማድረስ አንችልም ማለት ነው። ታማኝነቱንም በዛው ልቅ ዝቅ ስለሚያደርገው እውነተኛ የሆነ ሰዎች ውሸት ከሆነ ስቶሪ በጣም ትልቅ ነገር። የኛ ጅማሬ ገና አሁን እንዲህ አይነት ስሜት ላይ ነኝ። ይህንን በማድረግ እን ያለንን ተስፋ መናገር ያላገኘነውን ውጤት ከመናገር የተሻለ ትልቅ ውጤት ያመጣልናል። ስለዚህ እውነተኛ መሆን መቻል አለበት። አንድ ሁለተኛ፣ ግልጽ መሆን መቻል አለበት። ታሪክ ሲነገር በጣም ግልጽ መሆን መቻል አለበት። እኔ አንዳንዴ ሰዎች ሲናገሩ ሰማለውና እና በቃ አሁን በጣም ደስ ብሎኛል ፐርፐዝ ኦፍ ላይፍን አስቀምጫለው ጎሌን ሴት አድርጌያለው ሀቢቴን ገንብቻለው። አሁን ግልጽ አይደለም ማለት ምንድን ነው? ግልጽነትን እኮ ለማድረግ ሰዎች አንደኛ ታሪክ ሲነገር በዋናነት ስልጠና ወይም ደግሞ ምርትና አገልግሎቱን ከመውሰዴ በፊት ምን አይነት ሰው ነበርኩ፣ ግልጽ መሆን መቻል አለበት። በቃ በሕይወቴ በጣም ደስተኛ አልነበርኩም። ምን በጣም ጅምላ ነው። ደስተኛ ያላረገን ነገር ምን ነበር? ጥያቄያችን ምን ነበረ? የእኛን ስሜት የሚረብሸው ነገር ምንድን ነው የነበረው? ትልቁ ጥያቄ ምንድን ነው? እሷ ነገር ግልጽ መሆን መቻል አለበት። ሁለተኛ ምርትና አገልግሎቱን ስጠቀም ምንድን ነው የተሰማኝ የነበረው? በሰዓቱ ፈተናዎች ዝም ብሎ አይደለም አደል። ስልጠና ሲወስድ እኮ በአንድ ያደል ኢዚም አይሆንም። ምርትና አገልግሎት ስንገዛም በቃ ስላለን አይደለም ታሪክ ነገራ የሚባለው እኮ ሂደቱን፣ ፕሮሰሱን፣ ስሜቱን እንዳለ ማውራት። እንደዚህ እንደዚህ ነበር። ገንዘብ ከሌለን ካልነበረን የለኝም ነበር እውነተኛ የሆነው ከነበረን፣ የሆነ ገንዘብ ነበረኝ ምንም። ሰዎችን ኮንቪንስ ለማድረግ ብለን የምንፈጥረው ታሪክ የለም። የእኛ እውነተኛ የሆነ ታሪክ ብቻ ነው የምንናገረው ማለት ነው። ከዛ ምርትና አገልግሎቱን ከወሰድን በኋላ አሁን ላይ ያለንበትን ደረጃ ያሳካ ነው የደረስንበት የተጨበጠ ነገር ካለ እሱ እሱን ከመናገራችን በፊት ግን ሂደቱንም ጥረታችን ያደረግነውን ኢፈርት ኢፈርት ሳይናገሩ ውጤት መናገር እሱም ወንጀል ነው ስለዚህ ይሄን ናረኩ ይሄ ናረኩ ይሄ ናረኩ በዚህ ሂደት ውስጥ አለፍኩ ይሄ ከብዶ ነበር ይሄ ቀለል ብሎ ነበር እንዲህ ነገር ፈጥሮብኝ ነበር ሂደቱ ግልጽ የሆነ ሰዎች ሊረዱት በሚችሉ መልኩ መሆን መቻል አለበት ጅምላ ቃላቶችን መጠቀም ትክክል አይደለም ሳይንሳዊ የሆኑ ቃላቶችን መጠቀም ትክክል አይደለም። ለሰዎች ላይረዱት የሚችሉ ዝርዝር ነገር የሚጠይቅ ነገር መጠቀም እሱን ትክክል መ አይደለም። ግልጽ የሆነ ማለት እያንዳንዷን ሂደት ያስረዳና ያ ሰው ሊገባው በሚችለው ደረጃ በዛ ሰው መረዳት ልክ ማውራት መቻል አለብን ማለት ነው። በስተመጨረሻ የራሳችን ብዙ የምንናገረው ታሪክ ከሌለን የሌሎች ሰዎች ታሪክንም ስንናገር ሊገባ በሚችል መልኩ መሆን መቻል አለበት። ብዙ ነገር ከማውራት ለሰዎች ታሪክ ያቀለላቸዋል። የምርትና አገልግሎት፣ የኩባንያውን ጥንካሬ፣ የኮምፐንሴሽን ፕላኑን ሀይል ከማውራት ይልቅ የራሳችን ታሪክ ማውራት ያቀላል። የራሳችን ታሪክ ከሌለን ደግሞ ታሪክ ሰዎች ላይ ተጽዕኖ ስለሚፈጥር የሌሎችን እውነተኛ የሆነ ዝርዝር ነገር መናገር እጅግ በጣም ትልቅ ውጤት ያመጣል። አሁን ይህን እንደ መነሻ ሀሳብ ውሰዱት እንጂ ስቶሪቴለር ወይም ደግሞ ጥሩ ታሪክን የሚናገር ሰው ለመሆን ሴልስ ስኪል ላይ ወሳኝ ስለሆነ በስነስርዓቱ ግብ አውጥታችሁ በየጊዜው የምናገረው ታሪክ ማደግ መቻል አለበት። አነጋገሬ ማደግ መቻል አለበት ብላችሁ እራሳችሁ ላይ እያያችሁት ግልጽ ነው ወይ? የምናገረው ነገር የሚገባ ነው እውነተኛ ነው ወይ የሚለውን እያየን እያስተካከልን ከሄድን የምንፈልገውን ውጤት የምናመጣ ቆንጆ ታሪክ ነጋሪዎች እንሆናለን። በዙሪያቸው ያሉትን አንድ የቤት ስራ ንስጣችሁና ላጠናቅ። ውጤት ያላቸውን ሰዎች በደንብ ይዋቸው። በጣም ብዙ ጎበዝ አስተማሪዎች አይደሉም፣ ጥሩ ታሪክን መናገር የሚችሉ ሰዎች ናቸው። ስለዚህ ቆንጆ አድርጎ ታሪክን መሸጥ እንዲቻል እውነተኛ ጌልዝ የሰዎች ልብ ላይ የሚደርስ ከልብ የወጣ ታሪክ ከሆነ በደንብ ትልቅ ውጤት ማምጣት እንችላለን። አመሰግናለሁ። ውብ ሕይወት መኖር ይገባሻል። ውብ ሕይወት መኖር ይገባሃል። በዓላማ በተስፋና ሕይወትን ወዶ መኖር ይገባሻል፣ ይገባሃል።